ሰላም ጤና ይስጥልን አድማጭ ተመልካቾቻችን መጋቢት 2217 ዓ ም እለታዊ መረጃዎችን ጀመጥቻለሁ። እለታዊ መረጃዎችን ወደ እናንተ እያደርሱ ካወሪያችሁን ቆየው በለጠ ካሳ ነኝ። እናንተም አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። አብራችሁን ከቆያችሁ የተለያዩ መረጃዎች ይሰማላችሁ። እየተከታተላችሁ አብራችሁ ስትቆዩ አስተያየት ጥቆማ ቢኖራችሁ፣ ጥቆማ ዜና ጂሜል ዶት ኮም፣ እንዲሁም ደግሞ በተለያዩ ማህበራዊ ሚዲያ የውስጥ መገናኛና መልእክት መላላኪያ ዘዴዎች ሜሴንጀር፣ ዋትሳፕ፣ ቴሌግራም፣ ቲክቶክ እና ትዊተር ላይ ትልኩ ልትችላላችሁን እያደረጋችሁ ስለሆነ በእጅጉ ነው የማመሰግነው። በርካቶቻችሁ በኢሜይል በርካታ ጥቆማዎችንም፣ አስተያየቶችንም፣ ሀሳቦችንም፣ ምልከታዎችንም እንዲሁም ደግሞ የታሪክ ማስረጃዎችን ጭምር ልካችሁልኛል። በእጅጉ ነው የማመሰግነው። ተሳትፏችሁ እንዲቀጥል በየቀኑ ይህንን ጥሪ አስተላልፋለሁ። የእናንተ ተሳትፎ ለሚዲያው ደግሞ ሚዲያው ውስጥ ያላችሁ ሰዓት በጣም ወሳኝ ነው። እንደ አድማጭ ብቻ ሳይሆን ለተሳታፊ መቀጠል አለባቸው። እንዲ ያደርጋችሁ ስለሆነ ነው እንግዲህ የማመሰግነው ከተለያዩ አካባቢዎች የግንባር መረጃዎችን እንዲያሉ በሳት እንግዲህ በርካታ ያሉ መረጃዎች ናቸው ያሉት። አብራችሁ እስከ መጨረሻው መቆየት ብቻ ነው የሚጠበቅባችሁ። እንዲሁም ደግሞ አስተያየትም ጥቆም ካላችሁ ቻናሉም ቻናሉን ሰብስክራይብ ያላደርጋችሁ ካላችሁ ደግሞ ሰብስክራይብ በማድረግ እንድትከታተሉ ባክብሮት ጋብዛለሁ። እንግዲህ ዛሬ የትናንት ሁለተኛ ቀን የኢድ አልፈጥር በዓል በትናንትና እለት በተለያዩ አካባቢዎች ተከብሯል ይህንን ተከትሎ እንግዲህ በዓሉን ላከብራችሁ እንዲሁም ደግሞ አሁን እያከብራችሁ ለምትገኙ የአድማጅ ተመልካቾቻችን እንኳን አደረሳችሁ መልካም በዓል ማለት እፈልጋለሁ ኢድ ሙባረክ በድጋሚ 1446ኛው የኢድ አልፈጥር በዓል ነው እንግዲህ እየተከበረ የሚገኘው እጅጉ ነው የማመሰግነው እንግዲህ ይህንንም በተመለከተ ከተለያዩ አካባቢዎች እንደዚህ እንኳን አደረሳችሁ መልክቶችን ጽፋችኋል፣ አመሰግናለሁ። በሳውዲ አረቢያና በአካባቢው እንዲሁም ደግሞ በተለያዩ ሀገራትም በአስቸጋሪ ሁኔታ ውስጡ ናችሁ፣ ይህን ባል የምታከብሩ በእጅ አመሰግናለሁ። በርካታ አድማጅ ተመልካቾች ሳውዲ አረቢያ አካባቢ መልክቶችን ልካችሁልኛል፣ አመሰግናለሁ። እንግዲህ ወደ መልክቶቻችሁ እጄ ወደ መረጃዎቹ ሄዳለሁ። ከላካችሁልኝ መልክቶች መካከል መሰረታዊ ሀሳቦችን የያዙ መልክቶች ልካችሁልኛል። ከነዚህ መካከል ኢትዮጵያን በተመለከተ ከአሁን በፊት የአሜሪካ እንግሊዝ ተጓዦች ዲፕሎማቶች በኢትዮጵያን በተመለከተ ከ130 እና ከ140 ዓመት በፊት ጀምሮ ያላቸውን ምልከታ በተመለከተ የሚያጋራ ረጅም ጽሁፍ ልካችሁልኛል። አመሰግናለሁ። ባጭሩ ግን ባጭሩ ከረጅሙ ጽሁፍ ከስምንት ገጽ ከሚበልጠው ጽሁፍ ውስጥ ባጭሩ የእንግሊዝ መንግስት ወኪል በ1835 ኢትዮጵያን ከጎበኘ በኋላ ለእንግሊዝ ፓርላማ ፌብራሪ 2 1835 ዓ ም ያቀረበው ኢትዮጵያን በተመለከተ አሁን ላለችበት አጠቃላይ ሁኔታ በተለይ ይህን በተመለከተ የፓርላማ አባሉ ያቀረበውን ጉዞ በተመለከተ ኢትዮጵያ የጀርባ ጥንት የሆነውን ኢትዮጵያ የጀርባ ጥንት የሆነውን ሃይማኖታዊ ስርዓት፣ መንፈሳዊ ጥንካሬና ባህላዊ መገለጫዎችን አፈራርሰን በእንግሊዘኛ መተካት በራስ መተማመናቸውን እንዲወርድ ካላደረግን በስተቀር በፍጹም ኢትዮጵያን ባል ሀገር መቆጣጠር እና ቅኝ መግዛት አንችልም። የሞራል ከፍታቸው፣ የሞራል የበላይነታቸው፣ ጨዋነታቸው፣ ስርዓት ያለው ህዝብ ስለሆነ ቅኝ ለመግዛት አንችልም የሚል እንግዲህ ለእንግሊዝ ፓርላማ ሪፖርት እያቀረበው ሰው ሎርድ ማካውላይስ የሚባል ሰውን በተመለከተ አድርሳችኋለሁ። ይህ ሰው እንግዲህ ኢትዮጵያ እንዴት መፍረስ እንዳለባት ለእንግሊዝ ፓርላማ ከ137 ዓመት በፊት ያቀረበውን ሪፖርት በተመለከተ ነው። ከዛ በኋላ በቅርቡ እንኳ በተደጋጋሚ በተለይ የአሜሪካ ዲፕሎማሲ እና የአሜሪካ ከኢትዮጵያ አንጻር የምትከተለውን ዲፕሎማሲያዊ ግንኙነት በተመለከተ ከሚቀርቡ አስተያየቶች መካከል በ1972 ዓ ም ኢትዮጵያን የጎበኘው ኪሴንጀር የሚባለው የአሜሪካው ዲፕሎማት አሁንም በቅርብ ጊዜ ነው እንደውም ከጤናው ጋር በተያያዙ ሪፖርቶች ሲወጡ የነበረው ኪሲንጀርን በተመለከተ ለአሜሪካ መንግሥት በጻፋቸው ኢትዮጵያን በተመለከተ ሪፖርቶች ውስጥ ኢትዮጵያን እንደ ሀገር ለመቆጣጠር የሚቻልባቸው መንገዶች የእርስ በርስ ጦርነት፣ የብሔር ግጭት፣ የሃይማኖት ግጭት እና ልዩነቶችን የሚያሰፉ ቀውሶች ላይ በማተኮር ኢትዮጵያን በዚህ መንገድ መያዝ ይቻላል የሚል የአሜሪካ የውጭ ፖሊሲ ከኢትዮጵያ አንፃር ይህንን ሪፖርት አቅርቦ እንደነበር ያው በተደጋጋሚ እንግዲህ ከጽሁፎች ላይ የሚገለጽ ነው። ይህን ልካችሁልኛል፣ በጅጉ አመሰግናለሁ። ሌላው ሾፌሮች ከአዲስ አበባ በጎጃም መስመር ወደ ጎንደር ባለው ከደጀን እስከ እንጅባራ ድረስ ባሉት አካባቢዎች በተደጋጋሚ በየኬላው የሚሊሻ ኬላ ከፍተኛ የሆነ ጫና እየፈጠረባቸው ነው። ሚሊሻዎች በየኬላው እየቆሙ የሚሊሻ ገንዘብ እየጠየቁ እስከ 12 ሺ ብር ድረስ በአንድ ጭነት እየተጠየቅን ነው። ይሄ ከፍተኛ ጫና ፈጥሮብናል። እንቅስቃሴ በንግዳችን ላይ በተሽካሪ ባለቤቶች ላይ ከፍተኛ ጫና ፈጥሯል፣ የሚል እንደዚሁ መልእክት ልካችሁልኛል። ይኸው መልእክቱን አድርሻለሁ። ሌላው የአጀንዳ መደበላለቅ በብዛት ይታያል የሚለው እንግዲህ የመረጃችን አንድ አካል ስለሆነ ተከታተሉ። የአጀንዳ መደበላለቅን በተመለከተ የአጀንዳ መደራረብ የዕለት አጀንዳይን አታሳጣኝ እያሉ ለሚውሉ የማህበራዊ ሚዲያ ተሳታፊዎች ይህንን አድርስልን ብሏቸዋል። አጀንዳችሁን አምባገነናዊ ስርዓት ላይና የህልውና ትግል ላይ አድርጉ፣ ህዝብና ሀገር የማዳን ስራ፣ ህልውናን የማስቀጠልና የማስከበር ትግል ላይ አድርጉ። ስለዚህ በሌሎች አጀንዳዎች አትጠለፉ። ማህበራዊ ሚዲያ ላይ ያለው ደራሽ አጀንዳ አጀንዳችሁ ሊሆን አይገባም የሚልም እንደዚሁ። ሌላው ከዚህ ጋር በተያያዘ ኃይል እየተበተነ ነው፣ ኃይል ተበትኗል፣ ብልጽግና ኃይል ከፍሎ አማራውን እርስ በርስ እያዋጋው ይገኛል። በዚህም እንግዲህ ኃይል የመሰብሰብ ስራ ላይ ማተኮር ይገባል። ሚሊሻና አድማብተና ሚሊሻና ፋኖ አድማብተናና ፋኖ እየተባለ እርስ በርስ የሚዋጋው የአማራ ኃይል መከፈል ነው። ስለዚህ ይሄ ወደ አንድ የመጣበትን ኃይል እና ህዝብ የሚያሸንፍበትን መንገድ በማህበራዊ ሚዲያ መስራት ይሻላል። ከዛ ያለፈው ይቆይ፣ የህዝብ አጀንዳ በዝቶበታል የሚል ነው። አመሰግናለሁ። ሌላው የመንግስት የጸጥታ ኃይሎች መከላከያ ትላንት ምራብ ጎጃም ሰከላ ወረዳ ግሽ አባይ ከተማ በሬ አርደው እንደበሉ እና ይህንንም በተመለከተ እንግዲህ አካባቢው ሰዎች ቅሬታ እንዳላቸው ልካችሁልኛል። በትናንትናው ዕለት እንግዲህ በሬ አርደው ህዝቡ እያየ ነው የበሉት። ይሄ እንደ ወታደር ትክክል ሊሆን ይችላል፣ እንደ ህዝብ ሲታይ ግን በፍጹም ተቀባይነት የለውም። የህዝብን ባህልና ሃይማኖት፣ እሴቶች መጠበቅ ያስፈልጋል። የህዝብን ሀገርና ህዝብን እጠብቃለሁ የሚል ወታደር ሀገር ማለት ህዝብ ነው። ህዝብ ማለት ደግሞ እስከ ባህሉና እስከ ሴቱ ድረስ ነው የሚጠበቀው። ሃይማኖታዊና ባህላዊ ሴቶቹን ይዞ ነው ህዝብ የሚባለው። ስለዚህ በሁዳዴ ጾም በአብይ ጾም እንዴት በሬ አርደው ይበላሉ? ይሄ ለማህበረሰቡ ሴቶች ያለውን ንቀት ያሳያል። ህዝቡን በዚህ ከፍተኛ ቁጣ ውስጥ እንደገባና የህዝቡን ሆን ተብሎ ህዝቡን በዚህ የሞራሉን ለመንካ የተደረገ ተግባር ነው። እንደ ወታደርም ቢያደርጉት እንኳ በአደባባይ ማድረግ የለባቸውም የሚል መልእክት አድርሳችሁኛል። በእጅጉ ነው የማመሰግነው። ሌላ ከማዳበሪያ ዋጋ ጋር በተያያዘ ከፍተኛ ገንዘብ እየጠየቅ ነው የሚሉ የአርሶ አደሮች ቅሬታዎች በተደጋጋሚ ይመጣሉ። ከዚህ ጋር በተያያዘ የማዳበሪያ ክፍያን ተጨማሪ ክፍያዎች አሉ፣ የመንግስት ክፍያዎች። አሁን በጦርነት ውስጡ ነን፣ ይህንን ከፍተኛ ክፍያዎችን እየተጠየቅ ነው የሚል ከአማራ ክልል የተለያዩ አካባቢዎች የመጡ ቅሬታዎች አሉ። የማዳበሪያ ዋጋ በእጅጉ ተወዷል፣ ዋጋው ጨምሯል የሚል በተደጋጋሚ ቀርቧል። የማዳበሪያው ዋጋ ይዘን ስንሄድ ደግሞ ሌሎች ተጨማሪ ክፍያዎች የመንግስት ክፍያዎችን ክፈሉ እየተባልን እየተጠየቅ ነው የሚል ቅሬታ በተደጋጋሚ ቀርቧል። ይ አስተናግጃ አለ። ወደ መረጃዎች ነው የምሄደው። ወደ መረጃዎች ሲሄድ የኢዜማን በተመለከተ ያለውን መረጃ ማስቀደም ነው የምጀምረው። የኢትዮጵያ ዜጎች ማህበራዊ ፍትህ በንጹሐን ግድያ፣ የቤት ቃጠሎና ውድመት መጠርጠሬ ተገቢ አይደለም የለሁበትም ብሏል። መጋቢት 19 2017 ዓ.ም ምሽት 5 ሰዓት በዛይሴ ወዘቃና ጻና ቀበሌዎች ላይ ቤቶች ተቃጥለው ቤቶች ወድመዋል። ሁለት ህፃናትም በሳት ቃጠሎ ህይወታቸው አልፏል ብሏል ኢዜማ በመግለጫው ይህንን አስነዋሪ ድርጊት የመንግስት አካላትና ማህበራዊ ሚዲያ አንቂዎች ኢዜማን ወንጅለውበታል። ኢዜማ በዚህ ወንጀል የለበትም ብሏል። ኢዜማ ኢዜማ በዚህ አይነት ድርጊት ውስጥ ፈጽሞ የለበትም ከማለት ባሻገር ከምንታገለት መርህም ያፈነገጠ ስለሆነ ይህንን ልናደርግ አንችልም። ይህንን ያደረጉ አካላት በአስቸኳይ ምርመራና ማጣራት እንዲደረግባቸው ኢዜማ ጠይቋል። የህግ ማስከበር ስራውም ህግና ህግን ብቻ መሰረት አድርጎ እንዲሰራና ንጹሐን በማይጎዳ መንገድ ተግባራዊ እንዲደረግ በመግለጫው ጠይቋል። ፖሊስ በዚህ በኩል የሚያደርገውን ምርመራ በየጊዜው ለህዝብ እንዲያሳውቅም ኢዜማ ጠይቋል። እንግዲህ ኢዜማ ከመንግስት ጋር በቅርበት ከሚሰሩት ፓርቲዎች ውስጥ አንዱ ቢሆንም አሁን ደግሞ የመንግስት የተለያዩ አካላት በሰዎች ግድያ በቤት በማቃጠልና ንብረት በማውደም እየጠረጠሩኝ ነው ሲል ነው ቅሬታውን እያቀረበ የሚገኘው የኢዜማ ሴቶች ጉዳይ ተጠሪም እንደዚሁ መሰረት ሚዲያ እንደዘገበው አዲስ አበባ ውስጥ ከታገተች አርባ አምስት ቀን ሆኗታል የመከላከያ ኮማንዶ እና መለዮ የለበሱ አካላት መነን ተብሎ የሚጠራው አካባቢ አዲስ አበባ ስድስት ኪሎ አቅራቢያ ከዛ ከተወሰደች በኋላ እስካሁን ያለችበት ማግኘት እንዳልቻሉ ቤተሰቦቿ ለመሰረት ሚዲያ ገልጸዋል። የኢዜማ የሴቶች ጉዳይ ኃላፊ እየነበረችው ገነት አራጌን። ወደ ሌሎች ተዛማጅ መረጃዎች እሄዳለሁ። ወደ ሌሎች መረጃዎች ሲሄድ የምክክር ኮሚሽኑ በባህር ዳር ከሚቀጥለው ቅዳሜ ጀምሮ የአጀንዳ ልየታዎችና አጀንዳ መሰብሰብ ስራዎችን አከናውናለሁ በአማራ ክልል ብሏል። ይህንን አሁን በደቂቃዎች በፊት የተሰራጨ መረጃ ነው። እንግዲህ የምክክር ኮሚሽኑን በተመለከተ የተለያዩ እንግዲህ የፖለቲካ መሰረታዊ ጉዳይ ስለሆነ የተለያዩ ጥያቄዎች በየጊዜው ይነሳሉ። ከዚህ አንጻር ይሄ መንገድ ለውጥ ያመጣል ወይ የሚለው ለምክክር ኮሚሽኑ በተደጋጋሚ እየቀረበ ያለ ጥያቄ ነው። በተለይ በተለይ በአማራ ክልል ያለውን ሁኔታ በተመለከተ አጀንዳ ያላቸው አካላት ጋር ነው ወይ አሁን ምክክር የሚደረገው? የፖለቲካ አጀንዳ ያለን ያሉ አካላት ትጥቅ ይዘው ጫካ ውስጥ ነው ያሉት ስለዚህ ከነሱ ጋር መደራደርና መነጋገር ካልተቻለና እነሱ የያዙትን የፖለቲካ አጀንዳ ካልተያዘ የአማራ ህዝብ የፖለቲካ አጀንዳ ሌላ ሊያስይዝ የሚችለው ማን ነው የቀረው ከተማ ውስጥ ያለው ኮ ብልጽግና ነው ብልጽግና ከሆነ ደግሞ ብልጽግና አሁን የህዝብ አጀንዳ እንደሌለው አድርጎ አብሮ እየሰራ ነው የህዝብ ትግልም አያስፈልግም በሚለው ስለዚህ የህዝብ አጀንዳዎችን ከሚያውቁ አካላት ጋር መነጋገር አይሻልም ወይ? የሚል ተደጋጋሚ ጥያቄዎች አሉ። ለዚህም እንግዲህ ባለፈው ራሱ ምክክር ኮሚሽኑ ቅድመ ሁኔታዎችን አስቀምጦ ነበር። እነዚህ ቅድመ ሁኔታዎች ምንድን ናቸው? የታሰሩት ይፈቱ፣ ብልጽግና ራሱ ብልጽግና ራሱ በቅድመ ተኩስ ማቆም ስምምነት ውስጥ ገብቶ ተኩስ በማቆም ለሌሎቹ እድል እንዲሰጥ እና የምክክር ኮሚሽኑ ስራዎች እንዲቀጥሉ የሚል ቅድመ ሁኔታ አቅርቦ ነበረ። ይህንን ጥያቄ አቅርቦ ነበረ። ጥያቄው ከምን ደረሰ? ጥያቄው ተመልሶ ነው ወይ አሁን ባህር ዳር? አጀንዳ ለማሰባሰብ ስራ ከሚቀጥለው መጋቢት 27 ጀምሮ ይጀምራል የተባለው የሚለው መሰረታዊ ጉዳይ ነው። ስለዚህ ምክክር ኮሚሽኑ ምክክር ኮሚሽኑ ከመሰረታው ጀምሮ እነሱበት የነበሩ ጥያቄዎች አሉ። የብልጽግና ምርኩዝ ነው የብልጽግና የፖለቲካ ጥያቄዎች ተግባራዊ ለማድረግ የሚንቀሳቀስ ተቋም ነው የሚለውን በግልጽ የሚያሳይ ነው። ትግል እያደረጉ ያሉ አካላት አሉ፣ የታሰሩ የፖለቲካ ሰዎች አሉ፣ ጋዜጠኞች አሉ፣ ምሁራን አሉ። እነዚህን ያሳተፈ አጀንዳ ማሰባሰብ ስራ ካልተሰራ በስተቀረ አሁን በሚሄድበት መንገድ መሰረታዊ ምክክር ኮሚሽን ተደርጎም ሀገራዊ ችግርን ይፈታል፣ የሕዝብንም ጥያቄዎች ወደፊት ያመጣል ብሎ መገመት አይቻልም። ይሄ በሁሉም ሰው ሊያውቀው ጥያቄ ሊያቀርብበት የሚገባ ጉዳይ ነው። ከየተ ማህበረሰብ ክፍሎቹ ተወከሉና ተመረጡ የተባሉትም ብዙዎቹ ከብልጽግና የወጣት ሊግ፣ የሴቶች ሊግ እንዲሁም ደግሞ የተለያዩ አደረጃጀቶች ከዕድር ከዕቁብ ነው። እነዚህ ሰዎች የፖለቲካ አጀንዳዎችን በመለየት ደረጃ የትጥቅ ትግል ይዘው የፖለቲካ ጥያቄዎችን ካስቀመጡ አካላት አንጻር የፖለቲካ ጥያቄዎችንስ በአግባቡ ማስቀመጥ በኩል ምንድን ነው የሚኖራቸው ሚና የሚለውም አብሮ የሚታይ ነው። ወደ ሌሎች መረጃዎች እቀጥላለሁ። ወደ ሌሎች መረጃዎች ሲቀጥል ደብረ ብርሃን በመጠለያ ጣቢያ ውስጥ የሚገኙ ተፈናቃዮች በአስቸጋሪ ሁኔታ ውስጥ መሆናቸው እንደዚሁ ገልጸዋል። በመጠለያ ጣቢያዎች ውስጥ የሚገኙ ከወለጋ ከተለያዩ የኦሮሚያ ክልል አካባቢዎችና ከአዲስ አበባ ጭምር ሳይቀር ተፈናቅለው ደብረ ብርሃን የሚገኙ ተፈናቃዮች በአስቸጋሪ ሁኔታ ውስጥ መሆናቸውን ነው የተናገሩት። በተለይ አሁን ዝናብ በመኖሩ እና የተጠልሉባቸው ሸራዎች በማርጀታቸው ምክንያት ለከፍተኛ የሆነ ፀሐይ፣ ዝናብ፣ ብርድ ተጋልጠናል። የምግብ እርዳታም እንደዚሁ ተቋርጧል፣ ቀንሷል የሚሉ አቤታዎችን ነው ያቀረቡት። ለበሽታም መጋለጣቸውን ገልጸዋል። በተለይ ወይንሸት እና ቻይና ካምፕ ተብሎ የሚጠሩት ደብረብርሃን ሁለቱ መጠለያ ጣቢያዎች ላይ ያሉ ነዋሪዎች ለከፍተኛ ችግር መጋለጣቸው ነው የታወቀው። ይህንን በተመለከተ እንግዲህ በአስቸኳይ ድጋፍ ካልተደረገላቸው ተፈናቃዮቹ በበሽታም በረሃብም እንዲሁም ደግሞ ባለው አጠቃላይ አስቸጋሪ አየር ንብረት በዝናብም በፀሐይም በውርጭም ለከፍ አደጋ እንደሚጋለጡ ነው እየገለጹ ያሉት። በተለይ የዩኤስ አይዲ እርዳታ በቀጥታ ሆነ በተዘዋዋሪ በረጂዎች በኩል የሚያቀርቡ ድጋፍ መቋረጥ ለከፍተኛ ችግር ዳርጓቸዋል። አሁን ቢያንስ መጠለያ ሸራውን እንኳ ከፀሐይና ከብርድ የሚከላከል ሸራ መፍትሄ እንዲሰጣቸው ነው እየጠየቁ ያሉት። ከዚህ ጋር በተያያዘ የመንግስት ባለስልጣናት በተደጋጋሚ ሲጠየቁ ወደ ወለጋ ወደ ተፈናቀላችሁበት ቦታ ትመልሳላችሁ የሚል ምላሽ ነው የሚሰጠን፣ ይሄ ደግሞ ትክክል አይደለም ነው የሚሉት ተፈናቃዮቹ። ከአሁን በፊት እንግዲህ ወደ ወለጋ የሄዱ ውስጥ በታጣቂዎች ተመልሰው የተገደሉ አሉ። ከግድያ አምልጠው መጥተው እንደገና አሁን ተፈናቃይ ጣቢያ ውስጥ ያሉ አሉ። ወለጋ ውስጥም እንደዚሁ ከበባ ውስጥ ያሉ ተፈናቃዮች ይገኛሉ። ስለዚህ ወለጋ ውስጥ ያለው ሁኔታ አስተማማኝ የሰላም እና ደህንነት ሁኔታ ሳይረጋገጥ አንመለስም፣ ህይወታችን አደጋ ላይ ይወድቃል የሚል ነው እያሉ ያሉት። መንግስት ደግሞ ለፕሮፓጋንዳ ሲል ትመለሳላችሁ እያላቸው ነው የሚገኘው። እንግዲህ ተፈናቃዮቹ በተደጋጋሚ የደብረ ብርሃንን ህዝብም አመስግነዋል። የከተማው ህዝብ እንደ ህዝብ እያደረገ ላለው ድጋፍ ላለፉት ሶስት ዓመታት ያለማቋረጥ ይህንን አመስግነዋል ወደ ዓላማጣ የሚወስደን መረጃ ላስከትል። በዓላማጣ በሕወሓት ታጣቂዎች እና በከተማ ወጣቶች መካከል ትናንትና አመሻሹን ግጭት ነበር ተብሏል። መጋቢት 21 ምሽት ግሮሰሪ ላይ የተነሳ ግጭት ወደ ከፋ እንቅስቃሴና ግጭት ተቀይሮ በርካታ ወጣቶች በህዋ ታጣቂዎች መደብደባቸውን እንደዚሁ ደግሞ በርካቶች ቆስረው ሆስፒታል መግባታቸውንና የከፋ የአካል ጉዳት ያጋጠማቸውም ለከፍተኛ ሕክምና ሪፈር መባላቸውን የመረጃ ምንጮቹ የሚገልጹት። አንድ ግሮሰሪ ላይ የህዋ ታጣቂዎች እና የአካባቢ ወጣቶች ግጭት ፈጠሩ። የህዋ ታጣቂዎች ወደ ወታደራዊ ካምፕ ሂደው መሳሪያ ካመጡ በኋላ በመሳሪያ እያስፈሩ በሰደፍ በአፈሙዝ በርካታ ወጣቶችን ደበደቡ። በዚህ ምክንያት ከስልሳ በላይ ወጣቶች ተደብድበዋል ነው እየተባለው ይህ እንግዲህ በተደጋጋሚ የህወሓት ታጣቂዎች በዓላማጣ ከተማ በህዝቡ ያላቸውን ተቀባይነትና ና ከህዝቡ እየገጠማቸው ያለውን ተቃውሞ የሚያሳይ ነው የህወሓት ታጣቂዎች በተናጠል ከተማ ውስጥ መንቀሳቀስ አይችሉም ምክንያቱም ህዝቡ የህወሓት ታጣቂዎችን እንግዲህ ከማንነት ጥያቄ ጋር በተያያዘ አይቀበልም ይህ እንግዲህ በየቀኑ ደግሞ በኃይል በኃይል ህዝቡን ለመግዛትና ወጣቱን ለመያዝ በመከላከያ እና በናቢ ፈቃድ የህዋ ታጣቂዎች እያደረጉት ያለው እንቅስቃሴ ደግሞ ይህንን እንግዲህ በሰዎች ላይ ሞት እያስከተለ ነው የሚገኘው። ከአሁን በፊትም እንግዲህ በሰላማዊ ሰልፍ ጭምር ወጣቶች መገደላቸውን ተከትሎ ሰዎች ጠይቀዋል። የከተማ ነዋሪዎች እስካሁን ድረስ ግን የህዋ ታጣቂዎች በኃይል አካባቢውን ይዛለን በሚል እንቅስቃሴ ውስጥ ነው የሚገኙት። ወደ ግንባር መረጃዎች ሲሄድ ወደ ዳንግላ አዊ ዞን የሚወስደን መረጃ ላስከትል። ዳንግላ ዙሪያ መጋቢት 21 ትላንትና ማለት ነው፣ ማለዳ ጀምሮ እስ በከተማው አቅራቢያ ሲደረግ በነበረ ውጊያ ከፍተኛ ወታደራዊ ኪሳራ ደርሷል። የዘመቻ መሪን ጨምሮ በርካታ በቁጥር ያልታወቁ የመንግስት ኃይሎች ሙትና ቁስለኛ ሆነዋል። በተለይ ዘለሳ ተብሎ በሚጠራው አካባቢ በተደረገ ውጊያ የሚሊሻ አባላት እንደዚሁ ሙትና ቁስለኛ ሆነዋል። የአማራ ፋኖ በጎጃም በዘመቻ አንድነት ሪፖርቱ ላይ እንደገለጸው በጃዊ በተመሳሳይ መተከል ማንዱራ ተብሎ በሚጠራው ቦታ እንደዚሁ በወታደር ካምፕ ላይ በተፈጸመ ድንገተኛ ጥቃት በመንግስት ኃይሎች ላይ ጉዳት ደርሷል። በዚህም የሚሊሻ አባላት ጉዳት አስተናግደዋል። መጋቢት 21 2017 ማለዳ ማለት ነው በተፈጸመው ጥቃት ፓዊ ከተማ 12 ንጹሃን በመንግስት ኃይሎች ጉዳት ደርሶባቸዋል። ከነዚህ ውስጥ አምስቱ የሞቱ ሲሆኑ በመንግስት የጸጥታ ኃይሎች በተለይ አካባቢው የጸጥታ ኃይል የተገደሉ አምስት ንጹሃን አራት የቆሰሉ ከባድ ቁስለኛ የሆኑ ሶስት ደግሞ ቀላል ቁስለኛ የሆኑ ከአስራ አምስት በላይ ደግሞ ሰዎች ተይዘው ታፍ ነው ተወስደዋል ተብሏል። በተመሳሳይ በዚሁ ቀጠና ጃዊ ጃዊ ወረዳ ዋና ከተማ ፈንድቃ ከተማ የአድማ ብተን አባላት ካምፕ ላይ እንደዚሁ ድንገተኛ ጥቃት ተፈጽሞ በርካታ የአድማ ብተን አባላት ሞትና ቁስለኛ ሆነዋል ተብሏል። ይህንን በተመለከተ እንግዲህ የዘመቻ አንድነት የአስራ ሁለተኛ ቀን የውሉ ዘመቻን በተመለከተ ከተሰራጨው ዘገባ ላይ የተወሰደ መረጃ ነው። ሌላው ዛሬ ወደ አማራ ክልል በርካታ አውቶቡሶች በተለይ በሰላሌ ወደ ደጀን ደብረ ማርቆስ መስመር እየገቡ ነው የሚል መረጃ የአይንማኞች ገልጸዋል። በመቶዎች የሚቆጠሩ በርካታ ባዶ አውቶቡሶች፣ ሰዎችን ያልጫኑ ወደዚህ ቀጠና እየገቡ ነው የሚለውን በተመለከተ እንግዲህ የመረጃ ምንጮቹ በሁለት መንገድ ግምታቸውን አስቀምጠዋል አንደኛ ምናልባት ከብር ሸለቆ ወታደራዊ ማሰልጠኛ ጣቢያ ወታደሮችን ወደ ሌሎቹ አካባቢዎች ለማጓጓዝ ወይ ደግሞ ከአሁን በፊት እንግዲህ ስምሬት ላይ የሚገኝ የመንግስት ኃይል ከአማራ ክልል ጥቂቱም ቢሆን የማስወጣት ስራ ሊጀመር ይችል ይሆናል የሚል ግምታቸውን ሰጥተዋል። በእርግጥ እንደዚህ አይነት መረጃዎች እንዳያዘናጉም ጥንቃቄ ያስፈልጋል። ሰሞኑን በርካታ የአድማብተና አባላት መመረቃቸውን ተከትሎ አንዳንድ ቦታዎችን ለአድማብተን አባላት እናስረክባለን የሚል እንቅስቃሴ መኖሩ ግን ሰሞኑን አደረጋ ከበደና ጄኔራል አባው ታደሰ በነበራቸው ስብሰባ ተሳታፊ የመረጃ ምንጮች ገልጸዋል። ይህንን ተከትሎ እንግዲህ በየወረዳው ሰሞኑን የሰለጠኑ የአድማብተን አባላት ስምሪት ከተደረገ በኋላ አዲስ ዘመቻም እንጀምራለን ነው እያሉ የሚገኙት ከአድማብተና አንጻር ከአዲሶቹ አንጻር አሁንም የኦህደር ጄኔራሎች መተማመን ላይ አልደረሱም። መሳሪያ በቶሎ በእጃቸው እንዳይገባ ወደ ፋኖ ሊቀላቀሉ ይችላሉ የሚል ሲሆን የአማራ ብልጽግና ሰዎችና እነ ጄኔራል ደግሞ የፖለቲካ ትምህርት ሁሉ ተሰጥቷቸዋል። ትልልቅ ተቋማትን ለምሳሌ የፋሲል አብያተ መንግስታትን እድሳት፣ ሌሎች ከተማ ፕሮጀክቶች እንዲጎበኙ እየተደረገ ያለው መንግስት ለህዝቡ እየሰራ ያለውን ስራ እንዲገነዘቡና ጠንክረው እንዲዋጉ ከዚህ ልማት የሚያደናቅፍ ኃይል የተባለ እንዲዋጉ ለማድረግ ነው ስለዚህ የአእምሮ ፕሮፓጋንዳ ስራም ስለተሰራ አይከዱም የሚል ነው ባድን እየተከራከረ የሚገኘው ለማንኛውም ይህንን ይመስላል ካለው እንቅስቃሴ አንጻር ያለው መረጃ ሌላው የፋኖ ሰራዊት ግንባታን በተመለከተ ትናንትና መጋቢት 21 2017 ፋኖ ምልምል ሰልጣኞችን አስመርቋል እንግዲህ በየጊዜው ነው ምርቃት እየተደረገ ያለው እዚህም እንግዲህ ለበርካታ ወራት ወታደራዊ የአካል ብቃት እንቅስቃሴና እንዲሁም ደግሞ የፋኑን የአማራ ሕዝብ የፖለቲካ እንቅስቃሴና ትግል ከህልወት ግንዛቤ የተፈጠረላቸው ናቸው በትላንትና ዕለት የተመረቁ ተብሏል። በዚሁ ጎን ለጎን ደግሞ ፋኖ የአደረጃጀቶችና የአደረጃጀት እንቅስቃሴዎችን እያደረገ ይገኛል። በምዕራብ ወሎ ስድስት ክፍለ ጦሮች በአንድ ላይ በመምጣት አዲስ ኮር መስርተዋል። ምዕራብ ወሎ ቀጠና ንጉስ ሚካኤል ኮርን መመስረታቸውን ነው የመረጃ ምንጮች የገለጹት በተለይ በዚህ ቀጠና እንቀሳቀሱ የነበሩ ኮሮችም ወደ አንድ እንዲመጡ ተደርጓል። ስድስት ክፍለ ጦሮች በአንድ ላይ። ይሄ አዲስ የተመሰረተው ንጉስ ሚካኤል ክፍለ ጦር ፋኖ አብነው ታደሰን ሰብሳቢ፣ እንዲሁም ደግሞ ፋኖ ከሪም መሐመድን ደግሞ ወታደራዊ አዛዥ በማድረግ በርካታ የተለያዩ ኃላፊነቶች እንደዚሁ ሰጥቷል ለተለያዩ የፋኖ አባላት። ወደ ደቡብ ጎንደር ንፋስ መውጫ ስንመለስ ንፋስ መውጫ ከተማ የሚሊሻ አባላት በተማሪ ላይ ተኩስ በመክፈት አንዲት ተማሪ ላይ ጉዳት አድርሰዋል። ይቺ ተማሪ አሁን በደብረ ታቦር ሆስፒታል ሕክምና ላይ ነው የምትገኘው ተብሏል። እንደ መረጃ ምንጮቹ ከሆነ ወደ ትምህርት ቤት በመሄድ የሚሊሻ አባላት አስገዶ የመድፈር ሙከራ ካደረገ በኋላ ፈቃደኛ ባለመሆኗ ነው በጥይት ተኩሶ የቆሰላት። አሁን ሆስፒታል ውስጥ ትገኛለች። ይህንም በመቃወም ተማሪዎች ሰልፍ አድርገው ነበረ። ሰልፍ ያደረጉና ሰልፍ አስተባብራቸዋል የተባሉ ተማሪዎች አሁንም ታስረው ይገኛሉ ነው የተባለው። ተማሪዎቹ እንዲፈቱ እንግዲህ የመረጃ ምንጮቹ እንደዚሁ ተማሪዎች ዋቢ ማድረግ ጠይቀዋል። ይቺ ተማሪ እንግዲህ ደብረታቦር ሆስፒታል ትገኛለች። ስሟም እዚህ ይገኛል። ምናልባት የሴቶችና የመብት ጉዳዮችን የሚያጣሩ አካላት ይህንን መረጃ ማግኘት ይችላሉ። ጌታቸው ረዳ በትላንትናው ዕለት እንደዚሁ መልእክቶችን አስተላልፏል። በትላንትናው ዕለት ጌታቸው ረዳ ካስተላልፋቸው መልእክቶች መካከል ዋና ዋናዎቹን በአጭሩ ወደ እናንተ ላድረስ። ጌታቸው ረዳ በዚህ መልእክቶቹ በተደጋጋሚ የህወሀት የስልጣን ፈላጊ ቡድን ወደ ሁመራ ወልቃይት እንዲዘምት ነው በተለያዩ ቃለመጠይቆቹ በተለያዩ አስተያየቶቹ እንደዚሁ በርቶ እየቀሰቀሰ የሚገኘው ባለፈው ማህተም ለመንጠቅ ወደ ከተማ ሲገቡ ሁመራን የተቆጣጠሩ ይመስል ከፍተኛ ደስታ ላይ ነበሩ። ስለዚህ ልብ ካላችሁ ሁመራን ተቆጣጠሩ የሚል አቅጣጫ ይመስላል። በትናንትና ሁለትም እንደዚሁ ወልቃይትን በተመለከተ ወልቃይትን በተመለከተ ወደ ወልቃይት ሰፋሪ ከማስመለስ ይልቅ ማህተም መንጠቅ ላይ የተሰማሩ አካላት በሚል አሁንም ወደዛ መዝመት እንዳለባቸው ቅስቀሳ እያደረገ ነው የሚገኘው ጌታቸው ረዳ። እንግዲህ ህግና ስርዓት ያስከብራሉ የተባሉ ሁሉ በዚህ መንገድ ገብተው ጭቃ እያወኩ ነው የሚገኙት ማህተም በመንጠቅና ለስልጣን ፈላጊ ቡድን መከታ በመሆን ብሏል። ስልጣን ወይም ሞት ያለ ቡድን ደግሞ ላለፉት ሀያ ቀናት በዚህ ሽኩቻ ውስጥ ገብቶ የፖለቲካ ጡዘቱን ጫፍ ላይ አድርሶታል ብሏል ጌታቸው። እሱ ከስልጣን ያባረው ቡድን ወደ ወልቃይት እንዲዘምት እየወተወተ የሚገኘው ማህተም ነጣቂ ቡድን መሬት ዝርፊያና መሬት ዝርፊያና የስልጣን ብቻ ጉዳይ እንደሚያሳስበው ወጣቶችን መሬታቸውን እንዲጠብቁ ባለሀብቶችም ከነዚህ ህጋዊ ውክልና ስልጣን ከሌላቸው አካላት ጋር መሬት ወይም ደግሞ ሌላ ኢንቨስትመንት ጉዳዮች በመነካካት ገንዘባቸው እንዳያባክኑ ጥንቃቄ እንዲያደርጉ ጠይቋል። ይህ ቡድን ሁለት ስራዎችን ነው እየሰራ ያለው። አንደኛው ማህተም እየነጠቀ የከተማ መሬትን በመሸጥ እና እንዲሁም ደግሞ በመቀራመት ላይ ይገኛል። ሁለተኛ ደግሞ አዲስ አበባ እየተመላለሰ እየተንከባለለ ስልጣን እየጠየቀ ነው የሚገኘው። የፕሪቶሪያን የሰላም ስምምነት እናስከብራለን፣ እኛ ህጋዊ ነን፣ ትክክለኛ ነን እያለ በየቀኑ እጩ ፕሬዝዳንት ለአብይ አህመድ ሲያቀርብ ነው የሚውለው። አንዳንድ ጊዜ ደግሞ እጩ ፕሬዝዳንት የመሾም ስልጣን እንዳለው አድርጎ ሲንቀሳቀስም ይታያል ብሏል። እንግዲህ ይህንን ቡድን በተመለከተ ጌታቸው ረዳ ወጣቶቹም ህዝቡን ከዚህ ቡድን ይጠነቀቅ ገልጿል። የቡድኑ የመጨረሻ ህልም መሬትና ስልጣን እንጂ የትግራይን ህዝብ ቀጣይ የፖለቲካ ሁኔታ መመልከት ወይም ደግሞ የትግራይን የፖለቲካ ሁኔታ ማስከበር አይደለም ሲል ነው እየገለጸው። ወደ ምክክር ኮሚሽን ይቅርታ፣ ወደ ቀይ ባህርን በተመለከተ እንደዚሁ ኢንተርናሽናል ክራይስ ግሩፕ የተባለ ዓለም አቀፍ የግጭቶች ላይ እያተኮረ መረጃዎችን ሪፖርቶችን የሚያወጣ ድርጅት እና ይህን የሚያጠና ዓለም አቀፍ ተቋም አብይ አህመድ በቀይ ባህርን ወይም ደግሞ ያሰው ወደብን በኃይል ሊጠቀል ይችላል የሚል ስጋት እንዳለው ገልጿል። ይህንን በተመለከተም እንግዲህ ሩሲያ በክሪሚያ እስራኤል የጎላን ተራሮችን እንዲሁም ደግሞ አሜሪካ አሁን በግሪንላንድ እና በሌሎቹ አካባቢ ያደርጉ ያለው ፍላጎት ለዚህ አጋዥ ጉልበት ሊሆን ይችላል የሚል ምልከታውን ጨምሮ ነው ያጋራው። እንግዲህ እስካሁን ባለው ሁኔታ ከዚህ ጋር በተያያዘ የኤርትራ መንግስት ተደጋጋሚ የዓለም አቀፍ ማህበረሰቡን እየወተወተ እየጥሪ እያቀረበ ነው የሚገኘው። በቀጠናው ያለው ውጥረት እንዲረግብ አብይ አህመድን ባለፈው ፓርላማ ላይ በነበራቸው ስብሰባ ላይ ቀይ ባህርን በሰላም እንድንጠጠም በሰላም ከወንድሞቻችን ጋር እንድንጋራ ዓለም አቀፍ ማህበረሰቡ ሊያስታርቀን አብሮ ደግሞ እንድንሰራ ሊያደርገን ይገባል ከወንድሞቻችን ጋር የሚል ጥሪ ማቅረባቸው ይታወሳል። ይህን በተመለከተ እንግዲህ ጉዳይ ወደ ጦርነት ሊያመራ ይችላል በሚል የሁለት ከሁለትም ሶስት አራት የሚሆኑ የህዋት የቀድሞ ባለስልጣናት እነ ጄኔራል ጻድቃ እነ ጄኔራል አበበ ተክለ ሃይማኖት እንዲሁም ፖለቲከኛ ገብሩ አስራትን ጨምሮ በሚዲያዎች ላይ ሀሳብን በተመለከተ የተለያዩ አስተያየቶችን እየሰጡ ነው የሚገኙት። እነዚህ እንግዲህ በኢትዮ ኤርትራ ጦርነት ጊዜ ኢሳያስን አስወግድን ሀሳብ እንቆጣጠር የሚል ሀሳብ ያላቸው የህወት ቡድኖች አሁን ይህን አጋጣሚ መጠቀም ለአብይ አህመድ ይህንን ምክር እየሰጡ ነው የሚሉ መረጃዎች ናቸው ያሉት። ቀጥላለሁ ወደ ሌሎች መረጃዎች ወደ ሌሎች መረጃዎች ስቀጥል የብርጌድ ነሐምዱ ተብሎ የሚጠራው የኤርትራ ተቃዋሚ ቡድን በተመለከተ ሰሞኑን የወጣውን ፍረጃ ተከትሎ ምላሽ ሰጥቷል። ብርጌድ ነሐምዱ የጀርመን ባለስልጣናት አሸባሪ ቡድን የሚል ውንጀላ ማቅረባቸውን ተከትሎ ነው ምላሽ የሰጠው። እኛ አሸባሪዎች አይደለንም፣ አሸባሪው የኤርትራ መንግስት ነው፣ እኛ ህልውና ታጋዮች ነን ሲል ነው ብርጌድ ነሐምዱ ይህንን እየገለጸው በጀርመን ውስጥ እንግዲህ በኤርትራ የባህል ፌስቲቫል ላይ የነበረውን አጠቃላይ ሁኔታ ግጭቶች እንዴት እንደተቀሰቀሱ በጀርመን የፖሊስ ባለስልጣናት ላይና የፖሊስ አባላት ላይ ደርሰውን ጉዳት በተመለከተ በመግለጫው አትቷል። የጀርመን ባለስልጣናት ፍረጃ ተቀባይነት የለውም። ብርጌርና ሀምዱ ለተጨቆኑት በጨለማ ውስጥ ላሉ ኤርትራውያን የተሻለ ጊዜ ለማምጣት የሚታገል ዓለም አቀፍ እንቅስቃሴ መሆኑን ገልጿል። በመላው ዓለም የሚገኙ ኤርትራውያን ወጣቶች ተሳትፎ ያለበት ነው መግለጫው ላይ የኢሳያስን መንግስት የሚቃወም መሆኑንም እንደዚሁ አብሮ አንስቷል። እንግዲህ አሸባሪ አይደለንም አሸባሪ ያለን የጀርመን ባለስልጣናት ትክክል አይደሉም የሚል ረዘም ያለ መግለጫ ነው ያወጣው። ወደ አፍሪካ ቀንድ መረጃዎች ሲሄድ ጄኔራል መሐመድ ደጋሎ በሱዳን ያለውን ጦርነት በተመለከተ ዛሬ ምላሽ ሰጥቷል። ጄኔራል መሐመድ ደጋሎ ወይም ደግሞ ኮማንደር መሐመድ ደጋሎ ካርቱም ለቀን የወጣ ነው። ለቀጣይ ስልታዊ ጥቃት ነው እና ቡድናዊ ከበባ ማድረግ አጸፋዊ ምላሽ ለመስጠት እያመቸን ዘንድ ነው። ታክቲካሊ ነው ካርቱምን ለቀን የወጣ ነው ብሏል። እንግዲህ ካርቱምን በመያዛቸው ደግሞ የሱዳን ጦር መሪ ጀኔራል አልፈታህ አልቡህራን አሬሴፍን ሙሉ በሙሉ ካልተወገደ የተሟላ ድል አይሆንም እያሉ ነው። ጀኔራል ፈታ አልቡህራን ጦር የእሳቸው ጦር ከፍተኛ ድል እየተቀዳጀ ካርቱምን ተቆጣጥረዋል። ወታደራዊ መስሪያ ቤቶችን እንዲሁም ደግሞ የካርቱም ዋና ዋና የመንግስት መስሪያ ቤቶችን የተቆጣጠረው አየር ማረፊያውን ጨምሮ የአልቡርሃን ጦር አሁንም በምዕራብ ሱዳን የአርኤስኤፍን ለመደምሰስ እንቅስቃሴ እንቀጥላለሁ ብሏል። ጀነራል መሐመድ ደጋሎ ደግሞ ይህን ምላሽ ሰጥቷል። ለቀን የወጣ ነው ካርቱምን ለስልታዊ ጥቃት ያመቸን ዘንድ ነው ብሏል። በአልፋሸር ተብሎ በሚጠራው ቦታ ዛሬ ዘጠኝ ንጹሀን ተገድለዋል፣ 17 ቆስለዋል። ሱዳን ትሪውን ነው የዘገበው። ይህንን በተመለከተ እንግዲህ አርኤስኤፍ ይህንን ጭፍጨፋ እንደፈጸመው ነው የሱዳን መንግስት ለሱዳን ትሪቢን እየገለጸው። ሱዳን ወደ ኢጋድ ልትመለስ መሆኑንም እንደዚሁ ዛሬ የወጡ መረጃዎች ያሳያሉ። ሱዳን ወደ ኢጋድ ለመመለስ ውይይት ላይ ነች፣ የውይይቱ ጠረጴዛ ላይ ነው ተብሏል። የሱዳን ልዩ መልእክተኛ ኮርባንዴይ ይህንን እየተናገሩት ለሱዳን ትሪቢን ሌላው መረጃ እንግዲህ ሞቃዲሾን በተመለከተ ነው። ሞቃዲሾ ባለስልጣናት አሁንም በእስራኤል ላይ እና በእስራኤል ህዝብ ላይ የሚያደርሱት ዘለፋ ቀጥሏል። እስራኤልን ስድብናዳ እያወረዱ ነው። ኋላ ቀር የዝንጀሮ እና የአሳማ ወራሾች በሚል አይሁዶችን የሞቃዲሾ የውጭ ጉዳይ ሚኒስትር ገልጸዋቸዋል። ጋዛ ላይ እየፈጸሙ ያሉት ኋላ ቀርነት የተሞላበት አስነዋሪ ድርጊት ይህንን አሳማና ዝንጀሮ ኋላ ቀር ወይም ደግሞ ሞንኪ ብሎ ነው የገለጿቸው። የእሱ ማሳያ ነው ሲሉ ገልጸዋል። በዚህ ጉዳይ ለሞቃዲሾ እስካሁን እስራኤል በይፋ የሰጠችው ምላሽ የለም። በዚሁ አፍሪካ ቀንድ ላይ አሜሪካ የበርበራ ወደብ ላይ የባህር ማዘዣ ጦር ልታቋቁም ጫፍ ደርሳለች ብለዋል የሶማሌላንድ የመረጃ ምንጮች። የሶማሌላንድ የመረጃ ምንጮች ይህን ይፋ ያደረጉት ሁለት ትልልቅ የአሜሪካ የጦር መርከቦች ወደ ሶማሌላንድ ወደ በርበራ ወደብ እየተጠጉ ይገኛሉ። እነዚህ መርከቦች የየመንን የሁቲ አማጺያንን ለመከላከል የሶማሌላንድን የጦር የሶማሌላንድን የባህር ወደቦች ይጠቀማሉ ነው እያሉ የሚገኙት። ሶማሌላንድ ደግሞ በዚሁ አጋጣሚ የአሜሪካ እውቅና እንድሰጣት ጥያቄ እያቀረበች ነው። ወደ ዋን ጠቀምበት እየሰጠች ነው። ሞቃዲሾ ወይን እየተቃወመች ነው የምትገኘው። የሁቲ አማጽያንን ለመከላከል ወደ ሶማሌላንድ እየተጠጉ ናቸው የተባሉት ሁለቱ ግዙፍ የጦር አውሮፕላኖች የሚሸከሙ የአሜሪካ መርከቦች ሱፕራንስ እና ካርኔ የሚባሉ መርከቦች እንደሆኑ ዛሬ የወጡ መረጃዎች እያሳያሉ። ከአፍሪካ ቀንድ ከሀገር ውስጥ እንዲሁም ደግሞ ተሰማጅ መረጃዎችን ሳቀር ብላቸው የቆየሁት በለጠ ካሳ ነኝ። ስለተከታተላቸው በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃግብር እስከምንገናኝ ድረስ መልካም ጊዜ።